ባለ ትዳር እነቱን የረሳ ነው አብርሽ፣ ትዳር እንዳለው የረሳ ወንድ ነው። በቃ ልንገራችሁ፣ አደርሽ እኮ ትላንትና እኮ አደርሽ እኮ ከአደርሽ በኋላ ምንድን ነው ከዚህ በኋላ ቤስት ፍሬንደት ምናምን ሩታ ይፈረድባት። ድንግጥ ልበልሽ እኔ ቅስሜ ስብር ይበል እና እኔም በአንቺ ቦታ ብሆን አደለም። እኔ እንጃ እኔ ምን እንደሚሰማኝ ሁሉ አላውቅም። በጣም ያሳዝናል ይህን ነገር ስላየሽ እውነት እኔ በጣም አዝኛልሻለሁ። እኔ እናት በሰላም ግቢ። እኔ ውድ ተናፍቀሽ ነበር፣ ደግሞ ናፍቀሽን ነበረ። እኔ እንጃ ብቻ እኔ የሰማሁት ነገር ራሱ በጣም አሳፋሪ ነገር ነው። ከጎረቤታቸው ራሱ ባለትዳርነቱን የረሳ ነው አብርሽ። ትዳር እንዳለው የረሳ ወንድ ነው በቃ ልንገራቸው። አይደለም እንዴ ነው ሰው ባለ ትዳር ሆኖ ሴት ልጅ ቁጭ ብላ አጠገቡት ወሽቃበት፣ ትጎሽቃበት እያሻሸችው እያሻሸችው እኔ እሷ ለምታሻሸው እኔ እኔ በእኔ እኔ አፈርኩ እኔ ደነገጥኩኝ እመቤቴን ነው የምላችሁ እንዴ ልጁ ባለትዳር መሆኑን ረሳችሁ እንዴ የምን ቤስት ፍሬንድ ነው ይጨረዛ ቤስት ፍሬንድ ሺፍረስዛ ቤስት ፍሬንድ ምናምን የለም ውሸታም አንቺ ፈልገሽ ነው በቃ ቤትኮ ገባሽኮ አድርሽኮ ትናንትና እኮ አድርሽኮ አድርሽኮ ካደርሽ በኋላ ምንድነው ከዚህ በኋላ ቤስት ፍሬንድ ምናምን ሩታ ይፈረድባታል። እንታዲያ አንቺ እንዲህ ከእሱ አጠገብ ተወሽቀሽ እያየች እንዴት ነው እንዴት ነው እንዴት ነው ሩታ እንዴት ነው የሚፈረድባት ሩታ? ሩታ ባትናደድ ሩታ አልመለስም ማለቷ ለአብርሽ ትክክል ነው። ይሄ የሚታረም ሰው አይደለም። አብርሽ ማለት የሚታረም ሰው አይደለም። እግዚአብሔርን ነው የምላችሁ። አንተ ወንድ ኮንክ እኔ ባለትዳር ወንድ ነኝ አትንኪኝ፣ ቢያንስ ራቅ ብለሽ ተቀመጪ፣ እኔ ቤት ማደር የለብሽም ብለን ታስኪዳት ነበረ ግን ቤትህ ካሳደርካት ባለዬ ተናንተ አመመኝ ብለን ሙርት ይዛለ እንዴ? ሄደህ እዛ እባክህ አታሳዝንም? እርጉዝ ሴት እንዴ? ቪዲዮቻችሁን እኮ ታያለች ያለች ሩታ ቪዲዮቻችሁን ማየቱ አይቀርም፣ ማየቱ አይቀርም፣ አይቀርም። ታያለች እኮ ቪዲዮቻችሁን። ምን አይነት ጋለ ሞታ ነሽ እንጂ የሰው ትዳር ምትረብሺ፣ የሰው ትዳር የምታበላሽ ሴት እመቤቴን ነው የምላችሁ። ማይገባ ነገር ነው እየሰራች ያለችው። ወስላቶች እች ማርያምን ወስላታ ናችሁ። በጣም የምትደብሩ ሰዎች ናችሁ። የማይደረግ ነገር ነው እያደረጋችሁ ያላችሁ እናንተ ጓደኞቹ ቡችሎቹ እን እን ኑ ብሉ፣ እንኩ ከቂጡ ማትወጡት ልክስክሶች። እኔ ማርያምን ሩታ ዛሬ አንጀት ኔ በላች። እኔ ያፈርል ብላለች። እኔ እኔ እናቴ ኔ በአመት ባሉ ምድር እረ በስማ ምን አይነት ጭካኔ ነው ግን ያላችሁ። ምን አይነት ውስልትና ነው የምትወሳለቱት? እናንተ ግን እንደ አንቺ አታፍሪም። እንዲ እንዲ ባለትዳር ሰው የባለትዳር ቤት ውስጥ ቁጭ ማለት ራሱ እኮ ብልክና እኮ ነው። ምግብ ምግብ ሰርተሽ መሄድ አለብሽ። እናንተ ጓደኞች የምትባሉ አሽቃባጮች፣ አንዴ ሩታ ስታውት ታርገበግባላችሁ፣ ሩታ ደግሞ ዞር ስትል ከእሷ ጋር ብራችሁ ያልክ አግጥጣ እየሳካን ነበር። እ ከእሷ ጋር ምግቧ ምናምን ምናምን እያልክ እየሻፈዳችሁ፣ ምን እየሻፈዳችሁ ያላችሁ? ምንድን ነው እያደረጋችሁ ያላችሁ እናንተ ሩታ እኮ በአይኑ አሳያት እኮ ይኸውልህ፣ እኔ በቀደም ያልኩት ይህን ነገር ሩታ ከሩታ ሄርሜላና አብረሽን ካየች የመጨረሻ የሚቆርጥላት ቀን ነው ብያለሁ። እግዚአብሔር ደግሞ አሳያት ደግሞ። ዛሬ አጠገብ ላጠገብ ቁጭ ብላችሁ አይደብራችሁም እንዲ እናንተ? እኔ እግዚአብሔርን ነው ምላችሁ። ጎረቤታችሁ ደውዬ ስትሰማ ማለት ነው እግዚአብሔርን ነው ምላችሁ። እኛ ራሳችን አፈርን ያለች። እኛ ጎረቤቶቹ ራሱ እኛ አፈርን። በጣም ያሳፍራል። ባለትዳር ቤት ውስጥ ሴት ልጅ መታ ገብታ ቁጭ ማለት እራሱ ብልግና ነው። ሴት የሌለችበት ቤት ቢያንስ ከመጣች አብልታ አጠጥታ መሄድ ነው እንጂ እስከ ማደር ደረጃ ምንድነች? አንቺ እንደው ምን አይነት ባለጌ። እኔ እኮ በጣም የሚገርመኝ ነገር ማለት ነው ሴቶቹ ባለትዳር ወንድ ነው የሚወዱት። በጣም የሚገርመኝ ነገር አንዳንድ ባለጌ ሴቶች ባለትዳር ወንድ ይወዳሉ። ገና ያልተፋታ ትዳሩ ገና ያልተፋታ ያልተፋታ ወንድን ማሻሸት፣ አንገቱን ማሻሸት፣ እጁን ማሻሸት እንደዚህ ማለት ምናምን ምን ያስፈለገው እንደዚህ መሸፋፈድ፣ መቆላላት ምናምን፣ አለባበስ ራሱ የሌለ ትላንትና፣ አጭር ቀሚስ ነበር የለበሰችው። ልብስ ቢጃማ ቀይራ ነው የለበሰችው። አሁን አይታቸው በቢጃማ ነው ያለችው። የት ነው ያደረችው? አብረን ቤት ነው ያደረችው። ባለጌ ስድ። ማርያምን ይደብራል በጣም ማርያምን በአንድ ሰብ ነው ደግሞ ሩታም አብርሽ በቃ እየቆረጠችለት ይሄን ነገር ደግሞ እያወቅሽ ይሄን ነገር እያወቅሽ መልሰች ደግሞ አብረሽ መተሽ ቤት ውስጥ መቀመጥሽ። በቃ ቤት ውስጥ እኮ ገባች እኮ፣ ቤተሰብ በቃ ቤት ውስጥ እኮ ገባች ገባች። እኔ እኮ ብያቸዋለሁ። ቤት ውስጥ ገባች ለብቻ ማምጣት ከጀመራ ጀምሮች ልጅ በቃ ከአብርሽ አትፋታም ብዬ ስንቴ ለፍልፍ ያለ። እኔ ከአብርሽ የምትፋታ ሴት አይደለችም። አብርሽ ራሱ ከእሷ የሚፋታ ወንድ አይደለም። አውቆ ነው እያስመሰለን ያለው። ቤተሰብ አስመሳይ ነው። አብርሽ ማለት አስመሳይ አስመሳይ አሞኛል ምናምን እንደዚህ። አሁን እኮ መሰለሽ ከሩታ ከተለያየ በቃ እንዳይሰደብ እኮ ነው፣ እንዳይሰደብ በእሷ ተሰቃይቼ በእሷ እንደዚህ ሁኜ እሷን ቢብላይ ምናምን በኋላ ለማውራት እኮ ነው። ምንም ነገር ያደረግኸው ነገር የለም፣ ሁሉ ነገር ግን እያስመሰልክ ነው፣ ከቡችሎች ጋር ከዛ ከነዛ ከቡችሎች ጋር እያስመሰልክ ነው ያለው። በጣም ያሳዝናል። ሩታ ማይገባትን ነገር ነው እያደረጋችሁ። ሴራችሁ ራሱ ይደብራል። እግዚአብሔርን አስመሳዮች አስመሳይ ናቸው። ማርያም ምን ሩታ ምን አደረገች? ይሄን አንተ እኮ ማስኬር ትችላለህ እኮ አንተ እኮ እውነተኛ ሩታን አፍቃሪ ከሆንክ እውነተኛ ከሩታ ልትመለስ ምትፈልግ ሰው ብትሆን ኑሮ ሄርሜላ አንተ ጋር ስታደር፣ ሄርሜላ አንተ ጋር ስትቀመጥ ሂጂ በቃ አጋጣሚ ሩታ ከመጠች ጥሩ ነገር አይፈጠርም ባንቺ ሰብ ነው አሁንም ጸብ የተነሳ ብለህ ማስኬር ትችል ነበር። ግን አንተ አላስኬርክም። አንተ ፍላጎትህ እሷ ነች። ምን አይነት ድግምት እንዳደረገች ባል አቅም አላቀም አላቀቅም ያለች እኔ ጓደኛ ጓደኛ እኔ ጓደኛው እኔ። ኧረ በእናትሽ ተይ እንጂ ማንንም ጠይቄ፣ ወንድ ልጅ ባለትዳር ከሆነ በኋላ ቤስት ፍሬንድ የለም፣ ገርል ፍሬንድ የሆነች ቤስት ፍሬንድ የለችም። ልንገርሽን፣ ይህት እህት በእንደዛ እያታለሽ አንቺ እየገባሽ ነው ያለች። እኛ ሁሉን ነገር እኮ እናቃለን። ሙድ እቺ ሙድ ነች እቺ ሙድሽን ወደዛ አድርገት። እኛ ሁሉን ነገር እናቃለን። አንተ ደግሞ አብሮሽ የምትባል ሰውዬ አስመሳይ አውቀህ አሞኛል፣ ተቆልጫለሁ፣ ተፈልጫለሁ፣ ጅኒ እንትን ያልክ አታውራ። ዝም ብለህ ውሸታም ነህ፣ በቃ ውሸታም ነህ። ስታሻሽ እንኳን እጃዋን ማንሳት ነበረብን። ስታሻሽ አንገትን፣ እጅን፣ ምንህን፣ ምንህን እየነካካችህ ዝም ብለህ የምታይ ወንድነህ በጣም ነው የሚያሳዝነው። እግዚአብሔርን ምላችሁ በቃ የፈለጋችሁ ስደቡኝ እንደፈለጋችሁ በሉ፣ ምንም የፈለጋችሁትንም ማለት ትችላላችሁ። ሩት ታዬ ግን በጣም ነው የምወድሽ። አሁንም እኔ ከጎንሽ ነኝ። የፈለገ አብርሃም ብሄድ አብርሃም የሚባል አስር ይመጣል። ለዚህ አንቺ አንበሳነሽ ጀግናነሽ ማንንም እንዳትሰሚ። መሄድ ካለብሽ ብቻችን ትጋጋጨ ትወጫዋለሽ። ለምን ጎበዝ እስካሁን እየተወጣሽ ነው ያለሽ። ሁሉንም እግሮችሽ እግሮችሽን ይሰግዱልሻል፣ እግሮችሽን ይስሙልሻል። ከያለሽ መጨረሻ መጨረሻ ለማየት አውቅ ሁሉም ሴራቸው ሲታወቅባቸው ገደል ይገባሉ ለማንኛውም ቤተሰብ በጣም ነው የምወዳቸው በጣም ነው ማመሰግነው በማርያም በጣም ስሜታዊ ሁኜ ነው የተናገርኩት በእውነት በጣም ተናድጃለሁ እንደዚህ ሩታን ሳት በጣም ነው ልቤ በቃ እኔ እንጃ ለማንኛውም ቻው ቤተሰብ ወዳቸዋለሁ አከብራቸዋለሁ እንኳን አደረሰን